የመከላከያ ሰራዊት አባላት የሆናችሁና ጡረታ ወጥታችሁ እንደዚህ አይነት ዝግጅቶች በሚኖሩ ጊዜ ሁልጊዜ ከእኛ ጋር የምትሳተፉ የሰራዊት ቤተሰቦች ዛሬ እዚ የተገናኘ ነው። እንዳይደገም መቼም አንረሳውም በሚል ፕሮግራም በየዓመቱ የሚከበር የሰሜን እዝ ዝክረ ሰማዕታት ማስታወሻ ቀን ነው። መከላከያ ሰራዊትም ሆነ የኢትዮጵያ አርበኛ እየሞተ ነው፣ መስዋዕትነት እየከፈለ እየሞተ ነው። አገር ያቆየው ሞት መስዋዕትነት በሰሜን እዝ አልተጀመረም። ከዛ በፊት መዓት ሞቶች፣ መስዋዕትነቶች ነበሩ። አገር በመከላከል አገር ለማቆየት የተከፈሉ መስዋዕትነቶች አሉ። ከሰሜን እዝ በኋላም መስዋዕትነት አለ፣ እየተከፈለ ነው። ዛሬም እየተከፈለ ነው። የሰሜን እዝ መስዋዕትነት ወይም ዝክር ልዩ የሚያደርገው በኢትዮጵያ ታሪክ ለመጀመሪያ የሆነ ነገር ስለሆነ ለመጀመሪያ ጊዜ በኢትዮጵያ ታሪክ ምናልባትም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 እንቅልፍ ዝር አላለብንም። እኔ በግሌ ባለኝ ዕድሜ መቼ ነው በጣም የደነገጥከው ቀን፣ መቼ ነው ያዘንከው ቀን ብሉን፣ ጥቅምት አራት ነው። ከጥቅምት አራት በላይ የደነገጥኩበት ያዘንኩበት አንገት የደፋሁበት ቀን የለም። በጣም ልዩ ቀን ነው የምናከብረው። ለዛ ነው ደግሞ የባዳ ቢከዳህ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 የትግራይ ህዝብ ሊጠብቅ ነው። ምንም ሌላ ስራ የለውም። እዛ ሻቢያ የትግራይን ህዝብ እንዳያበሳብስ፣ ሻቢያ የትግራይ ህዝብ ሞራል እንዳይነካ፣ ለትግራይ ህዝብ እኔ ነኝ ያለሁት፣ እኔ ነኝ የትግራይ ህዝብ ምሽግና አጥር ብሎ ነው እዛ የተቀመጠው። እሱ ብቻ አልበቃውም እሱ ብቻ አልበቃውም፣ ትግራይን በማልማት ነው ሰሜን ዕዝ ያሳለፈው። መከላከያ ሰራዊት እንደ ትግራይ ትምህርት ቤት የሰራበት ክልል የለም። ጤና ጣቢያ የሰራበት ክልል የለም። አርሶ አደሩን አግዞ ግብርና ላይ የተሰማራበት የለም። እጃጠር ወላጆች ልጆችን ሰብስቦ ያስተማረበት ክልል የለም። ከዛም አልፎ ለትግራይ ጀግኖች ሀውልት የሚሰራ ሰራዊት ነው የነበረው። ሰሜን ሀውልት ፊሬ ላይ የቆመውን የሃየለውም ሀውልት የሰራው መከላከያ ሰራዊት ነው። እኔና አበባው ነበርን እዛ። አበባው የማእከላዊ እዝ አዛዥ ሆኖ፣ እኔ የእሱ ምክትል ሆኜ ሽሬ ላይ ሄድኳርተር ነበረን። እዛ ሆነን ተመካክረን ሰራዊት አስተባብረን ሀየሎም የመሰለ ጀግና ብለን ገንዘብ አዋጥተን አዲስ አበባ ላይ ከተሰሩ ሀውልቶች የሚወዳደር ሀውልት ነው የሰራነው። የትግራይ ህዝብ ጀግናም የሚያከብር የነበረ ሰራዊት ነው። አንደኛ ይሄ ሁኔታ አለ። እየጠበቅ ነው እያገዝነው የነበረ ሕዝብ ነው። እንግዲህ ከዚህ ሕዝብ ውስጥ የወጣ ከዚህ ሕዝብ ውስጥ የወጣ በጣም ጥቂት ጉጅሌ በክህደት ይህንን ባለ ውለታ ሰራዊት የመታበት ቀን ስለሆነ በጣም ያማል ስለዚህ ልዩ ቀን ነው ልዩ ቀን ነው ዚያድ ባሬ የወረረን ጊዜ ዚያድ ባሬ ወረረን ዚያድ ባሬ ካደን ብለን የሰማዕታት ቀን አናከብርም የድል ቀን ነው የምናከብረው የድል ቀን ነው የምናከብረው። አድዋ ዘምተን አድዋን ነፃ አድርገን የድል ቀን ነው የምናከብረው። የክህደት ቀን አክብረን አናቅም። ብዙ የካዱን ባዕዳን አሉ። አናከብርም። ወገን ዜጋ ወዳጅ ሲከዳህ፣ ግን ከርቶ ደግሞ ምቹ ሁኔታ ጠብቆ አድብቶ ሲያርድህ፣ ግን መከበር ያለበት ቀን ነው። ለዚህ ነው የምናከብረው ፊልም የሚሰራው።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 ጥሩ ጥሩን እየመረጥን ካልጻፍን በስተቀር አሳፋሪ ታሪክ ነው። የክህደት ቀን ነው። ወንድም ወንድሙ ላይ የጨከነበት ቀን ነው። ለዚህ ነው የምናስታውሰው፣ እንዳይደገም ነው የምናስታውሰው። በጣም ልብ የሚሰብረው ደግሞ ሲያዙን ሲመሩን ሲያዋጉን ሲያደራጁን የነበሩ ሰዎች ገልበጥ ብለው ገልብጥ ብለው በአንድ ፕሪፈሪ ቦታ ተሰብስበው ተደራጅተው ተቀናጅተው ዶልተው ሸር የሚባል ሴራ የሚባል ሁሉ ጠብጥበው ያንን ራሳቸውን ሲጠብቅና ሲከላከል የነበረውን ሰራዊት መምታታቸው በጣም ያማል፣ በጣም ያማል። ስዩም መስፍን እኮ የኢትዮጵያ የውጭ ጉዳይ ሚኒስትር ሆኖ ደረቱን ነፍቶ በአደባባይ በውጭ አገር በአፍሪካ መድረክ በዓለም መድረክ የሚናገር የነበረው ያ ሰራዊት ስለነበረ ነው። አስከበረናቸዋል፣ ጠብቀናቸዋል፣ ጠብቀ ሻቢያ ወረራ መጥቶ ሻቢያን አሸንፈን ከውድቀት ከሽንፈት አድነናቸዋል። እነሱ ናቸው ሲመሩን ሲያስተዳድሩን የነበሩ። የነሱን ትዕዛዝ ተቀበለን ነበረ ስንሰራ የነበረ። ሰሜን እዝ የነሱ ግርማ መጎስ ነው የነበረ። በአንድ ጊዜ እንደዚህ አድርገ የኢትዮጵያን ሕዝብ መክዳት የታሪክ ጠባሳ ነው። የታሪክ ጠባሳ ነው። ከአራት ኪሎ በረ መቀለ ሄደ፣ ሴራ ሰርተ፣ ዶልተ፣ ህዝብ አደናግረ፣ በዘረኝነት ቀስቅሰ፣ ሰራዊቱን አፍርሰ የመጨረሻው የዚህ ሀገር ምሽግ ሰሜን እዝ ነው ብለ ሰሜን እዝን ማፈራረስ በጣም ክህደት ነው። ከኛ ጋር ከኔ ጋር የበሉ ጀነራሎች አሉ። ከኔ ጋር ጓደኛ የነበሩ ጀነራሎች አሉ። በክፉ ቀን ስንረዳዳ የነበሩ ጓደኞች አሉ። ኢትዮጵያን ለመጠበቅ ከኛ ጋር ሆነው አብረን ሆነን ሀሳብ ስናንሸራሽር የነበራቸው ሰዎች አሉ። በአንድ ጊዜ ተገልብጠው ጠላት ሆኑ። ማ ላይ? ኢትዮጵያ ላይ። ያን ጊዜ እኮ 2013 እኮ መንግስት አዲስ ነው፣ በእግሩም አልቆመም፣ ሰራዊቱንም አልገነባም አልገነባም አንድ ጥይት አልገዛም። እራሱም አልተረጋጋ ሁሉም ፖለቲከኛ ነኝ ባይ እየወጣ በየዞኑ የሚበጠብጠው የነበረ መንግስት ነው። ታስታውሳላችሁ፣ ሻሸመኔ ሲቃጠል፣ አጫሉ ሲሞት፣ የቡራዩ፣ የአብዲ ኢሌ የሲዳማና የወላይታ ግጭት፣ የአክቲቪስቶች በየጊዜው የሚፈጥሩት ረብሻ እዛ ውስጥ ነው የነበረው። ያ መንግስት መንግስት ይሄንን ትቶ ህወሓት ላይ ጦርነት ከፍታለሁ ብሎ ሊያስብ አይችልም። እንደዚህ አይነት ታሪክ የለም። ጦርነት ተዘጋጅተህ ነው እንጂ ሳትዘጋጅ ጦርነት መቀመጫህን አስተካክለህ ነው እንጂ መቀመጫ ሳይስተካከል አታውጅም። የጎደለንን ትጥቅ ሰሜን እዝን በመምታት ካሟላን ማንም አያቆመንም ብሎ ጦርነት የጀመሩ እነሱ ናቸው። ይሄ አዲስ የመጣው መንግሥት በአንድ ጊዜ እንጠራርገዋለን ብለው ሪፖርት አድርገዋል። ነጮች ይቅርባችሁ፣ አትችሏቸውም ብለውናል። ይቅርባችሁ አትችሏቸው። ሁለት መቶ ሀምሳ ሺህ ሰው አዘጋጅተዋል። የስ ድሮም ደርግ አሸንፈዋል፣ እነዚህ አይቻሉም፣ እጅ ስጡ ነው ያሉን ፈረንጆች። እጅ መስጠትማ የወላጆቻችን አይደለም። እጅ ከመስጠት አንድ ቀን ማደር የለንም ብንም መሞት አለብን ብለን ነው ወደ ውጊያ የገባ። ነው እንትና የተናገረው ትክክል ነው። እዚህ ማን ነው ስሙ? ሴኩቱሬ ሀቅ ነው የተናገረው። ያን ጊዜ መላው ህዋት አጨብጭቧል። በኋላ ሴኩቱሬ ከሞተ በኋላ ጦርነቱን እናንተ ናቸው የጀመረችሁት የሚል የዲፕሎማሲ ጫና ሲመጣ፣ ሴኩቱሬንም ካዱት። ካዱት ተናገር ብለው ያስወጡት ግን እነሱ ናቸው፣ እነሱ ቃል አቀባይ ነበር። ያኔ እንቅልፍ መተኛት የጀመርነው ሰራዊታችን መቀሌ ሲገባ ነው። አንድ መደባለቅ የሌለበት ነገር። ስለዚህ ክደትና አስነዋሪ ታሪክ ስናወራ እያወራን ያለ ነው ስለ ህዋት ነው፣ ስለ ትግራይ ህዝብ አይደለም። ህዋትም በሙሉ አይደለም። ህዋት ራሱ በሙሉ አይደለም። ምክንያቱም አንዳንድ ጊዜ ነገሮች ጅምላ የሆኑና አገር የሚጎዳ ድምዳሜ ላይ ይደረሳል። እኛ እኮ ሕግ ማስከበር ብለን ራሳችንን ለማከላከል መልሰን ስናጠቃ የትግራይ ሕዝብ ምንድን ነው ሲል የነበረ ያደረጉት እረ እዝግዮ ምን አይነት ክደት ነው? እንዴት እንደዚህ ይደረጋል? እያለ በልጆቹ ያፍር ነበር ያፍር ነበር። እኛ ተመልሰን ስንገባ አጨብጭቦ ነው ሲቀበል ነበር። እንደተበደልን ያውቃል። ህዋት በሰራው አፍሯል። አንገቱ ደፍቷል። ይገርማቸዋል። መቀሌ እስክንገባ ድረስ አንድ አንድ ትንኮሳ አልነበረው። የትግራይ ጦርነቱን አይቀበሉም። የሰሜን ህዝብ እዝን ክህደት አይቀበለውም እና ይሄ መካድ የለመደ የአንድ ከጂ ካዲ ጉጅሌ ስራ ነው አድርገን ነው መውሰድ ያለብን። ያ ጉጅሌ ደግሞ ከጀመረ 50 ዓመቱ ነው። ከጀመረ 50 ዓመቱ ነው። ግብጾ ሻቢያን ቀጥረው ሻቢያ እሱን ቀጥሮ ኢትዮጵያን ወግቶ ባህር በርና ያሳጣንና አገር ያስገነጠለ ካዲ ነው። ኑ እንታረቅ ብሎ የፖለቲካ ድርጅቶችን በእርቅ መድረክ ጋብዞ በሬ አርዶ ያረደ ካዲ ነው። ሰሜን እዝ ላይ ደገመውም እሱ ነው። አሁንም በየቀኑ ይክዳል። አሁንም በየቀኑ ይክዳል። የሆነ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

ብዙሃን ኮሚኒኬሽን ቴክኖሎጂ ስላልነበረ በደንብ አይታወቅም። አሁን ግን የግሎባላይዜሽን ዘመን ስለሆነ የሚደበቅ ነገር የለም። ስለሌለ ሲደበቅ የነበረ ባንዳ በገሃድ ወጣ ወጣ። ደግሞ አፍሩም ሚዲያ ላይ ወጥተው ባንዳነታቸውን በጋህድ ይናገራሉ። አፍሩም እንዴት በጨው ፊታቸውን አይናቸው የታጠቡ ናቸው ይናገራሉ። ባንዳነታቸው ወጥተው ይናገራሉ። ስለዚህ የሰሜን ዕዝ ጥቃት የባንዳ ስራ ነው። የክህደት ስራ ነው። የታሪክ ጠባሳ ነው። የድሮ የነበሩ ባንዳዎች ዘመናዊ መገለጫ ነው። እንደዚያ አድርገን እንውሰደው። ከህዝብ ጋር የሚገናኝ ነገር የለም። ብዙ ሰው ከትግራይም ከራሱ ከህወሓትም ብዙ ሰው ነገሩ የገባው በኋላ ነው ቆላ ተንቤን ከገቡ በኋላ መረጃ የሚሰጠን የነበረ የትግራይ ህዝብ ነው። በኋላ ነው ፖለቲካው ሲበላሽ ነገሩ የተበላሸው። ፖለቲካው ሲበላሽ ማለት ዲፕሎማሲው ተበላሸ፣ ጊዜያዊ አስተዳደሩ ተበላሸ። ከዛ በኋላ ነው ብዙ ሰው ይሄ ነገር ምን ማለት ነው ማለት የጀመረው። እናት ልጇን ወዳ ፈቅዳ ሰጠች የሚለው የህዋት ትርክት በጣም ውሸት ነው። የትግራይ እናት ልጄ ይሙትልኝ ብላ ሰጥታ አታውቅም። አስገድደው ነው የሚወስዱት። አስገድደው አወዳድረው አንቺ የጀግና እናት፣ አንቺ የፈሪ እናት እያሉ ወጣቱን፣ ቀሚስ ነው የምትመርጠው ወይ ሱሪ እያሉ እያሸመቀቁ፣ ቀሚስ የለበሱ ሴቶቻችን እኮ በጀግኖች በጀግነት ወድቀዋል። እንደዚህ ነው ቅስቀሳቸው። እንዲህ አድርጎ ነው የወሰዱት፣ እንዲህ አድርጎ ነው ያስለቀሱት። ከአሁን በኋላም እናስለቅሳታለን በሚል እየሰሩ ስለሆነ የትግራይ ሕዝብ ራሱን ነጻ ማውጣት አለበት። የህዋት ጉጅለየ ወንጀለኛው ጉጅለየ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 ይሄ ታሪክ እንዳይደገም ሁል ጊዜ በየዓመቱ ማስታወስ አለብን። ለሰራዊታችን ግንባታ መጠቀም አለብን። ለዛ ነው ዛሬ ይሄ መድረክ የተዘጋጀው። በተቻለ መጠን አገራችን የሰላም የልማት አገር እንዲሆን እንፈልጋለን። እኛ ጥያቄያችን አሁን አድጓል፣ ጥያቄያችን አድጓል። ሲታፈን የነበረ ጥያቄ ወደ አደባባይ ወጥቷል። እያለማን ነው። ሰላም ለመምጣት መከላከያ ሰራዊት እየታገለ ነው። ሰላም መምጣቱ አይቀርም። አገር መልማቱ አይቀርም። ህዳሴም ተገድቧል። የቀረን ጥያቄ አለ። የቀረን ጥያቄ ደግሞ እናሳካዋለን። እና መከላከያ ሰራዊት የቆመው ለሰላም፣ ለልማት፣ ለብሔራዊ ጥቅም ለኢትዮጵያ ብሔራዊ ጥቅም ነው የቆመው። ሌላ ዓላማ የለንም። መከላከያ ሰራዊት ፓርቲ አይደለም፣ ተወዳድሮ ስልጣን አይዝም፣ በጉልበትም ስልጣን አይዝም። እኛ ለስልጣን አይደለም የምንዋጋው። እኛ ኢትዮጵያን ለማኖር ለማቆየት፣ የሰጡንን አገር ለልጆቻችን ለማስተላለፍ ነው። እኛ ለደሞዝ አይደለም። የኛ ደሞዝ ከህብረተሰቡ የገቢ ምንጭ በላይ አይደለም። አገር የሌለው ሰው ሰው አይደለም ብለን ነው። አገር የሌለው ሰው ሰው አይደለም። መከላከያ ሰራዊት እየታገለ ያለውና ኢትዮጵያ ህዝብም የመከላከያ ሰራዊት ወዳጆችም ይህን ልትረዱልን ይገባል። አንቸኩልም፣ ጦርነት አንቀሰቅስም፣ ጦርነት አንፈልግም። በሰላማችን ላይ፣ በልማታችን ላይ፣ በብሔራዊ ጥቅማችን ላይ የመጣ ግን ከድንበር ያለፈ ግን መዋጋት አለብን። የተደራጀ ነውም የታጠቅ ነውም። ለዛ ነው። በዚህ አምስተኛ ዓመት እኔ ያለኝ መልእክት ይሄ ነው። ስድስተኛ ዓመት ይመጣል። ያን ጊዜ አሁን ካለን ደረጃም በጣም የተሻሻለ ሁኔታ ተፈጥሮ እንደገና እናከበራለን እንደገና እንዘክራለን ብዬ አስባለሁ። አመሰግናለሁ።